አጀንዳ ለማስቀየር ነው። እንደሚሰልሙ ሰዎችም ከቁጥጥራቸው ውጭ ነው የሆነባቸው። ምክንያቱም በቃ ክርስቲያኑ ህዝብ ከቤተ ክርስቲያን ወጥቶ እውነትን እየሰማ ከሙስሊሞች እየተረዳ ወደ ነቢያት መንገድ እየተመለሰ ሆነባቸው። ድሮ ድሮ ላይ በፊት ከቤተ ክርስቲያን አይወጣም ነበር ምእመኑ ማለት ነው። ተፈታዮቻቸው አባቶች እንዲህ ብለዋል ብሎ ለጭፍን መከተል ነበር። አሁን ላይ በቃ መጽሐፉን ገልጠው የሚያሳየው የሙስሊም ትውልድ ተፈጠረ። የነብያት መንገድ ያውልህ እና እንካ ብሎ የሚሰጠው ትውልድ ተፈጠረ። ይሄ ነገር ለዘመናት ተደብቆ ቆይቶባቸው ነበር። አላህ ለዚህ ነው ያ አህለል ኪታብ ሊመ ተልቢሱነል ሐቅ ቢልባጢል ወተክቱሙነል ሐቅ ይላቸዋል። ወአንቱም ተዕለሙ እውነትን ለምን ትደብቃላችሁ ይላል። ይህ የተደበቀን የነብያት መንገድ ለነሱ የማሳየት ስራ ነው በኛ ላይ ያለብን። የዛ ይሰልማሉ ሙሉ ትውልድ ለነብያት መንገድ እጅ ሰጣ። አንዱን አምላክ ያመልካል፣ ያን የማይሞተው ዘላለማዊ ሕያው የሆነ አምላክ ብቻ የሆነ አምላክ ሰውም ተብሎ የማይገለጸው። እንደ አጠቃላይ በእኛ ላይ ያለው ግዴታ ዳዋ ማድረግ ነው፣ ሌላ አይደለም። ምን ማድረግ እንዳለብን እኛ ሙስሊሞች እናውቃለን። እኛ ሙስሊሞች እናውቃለን። አላህ በዚህ መንገድ ሂዱ ብሎ ያሰምርልን አለ። ያንን እናውቀዋለን። በዚያ መንገድ እንሄዳለን። ዓላማችን ትውልድን ወደ አምላክ ፍጡሩን ከማምለክ ፈጣሪን ወደ ማምለክ ትውልድን ሰውን ከመከተል ወደ የአምላክ ህግና ስርዓትን የሚያስተምሩ የነቢያትን ህግና ስርዓት እንዲከተል ማቅናትና ማስተማር ነው። ፈኢንነማ ዐለይከል በላግ ወዐለይነል ሒሳብ በእናንተ ላይ ያለባቸው ግዴታ ማድረስ ነው ይልና፣ እኛ ብቻ እናድርስ በትክክለኛ በነብያት መንገድ እመንን ተወለደ ሁሉ ይሰልማል ተወለደ ሁሉ ይሰልማል። ለአንዱ ለአምላክ እጅ ይሰጣል። ለአንዱ ለአምላክ ተገዥ ሆና ዛሬ ላይ የሰለሙ ልጆች ትናንት ሲሳደቡ የነበሩ ናቸው። በቃ ሰድበው ይወጣሉ። ዛሬ ላይ ሲሰልሙ እነዚህን እኛ ግን ለግል ስሜታችን ሳይሆን ያን ሳንቁጣ ሳንሳደብ አጸፋዊ መልስ ሳንመልስ ታግሰን የነብያትን መንገድ ማድረስና ማሳወቅ። ነገ ይሰልማሉ እነዚህ ዛሬ የሰለሙ ሰዎች እና ይሄንን ማድረግ አለበት ሁሉም ሙስሊም። በዚህ ላይ እንዲበረቱ እንመክራለሁ። ይሄ ነው። ፆም እንዴት ነው ከአንተ ጋር? አሪፍ ነው ወላሂ፣ አልሀምዱሊላህ ረብል ዓለሚን ጥሩ ነው። ያው እየፆም ነው ነው እንግዲህ አላህ ይቀበለ እኔ የምልህ በንጽጽሩ ላይ ያሉ ብዙ ወንድሞች አሉና ያው እስልምና ሰዎችን ስናስተምር የራሱ የሆነ ህክማ አለው። የራሱ የሆነ የአስተምሮ መንገድ አለው። ምናልባት በዚህ በንጽጽሩ ዘርፍ ላይ ያሉ ወንድሞችን ለነሱ የምታስተላልፈው ምክር ይኖራል። በተለይ በተለይ ይሄን የጠየኩበት ምክንያት የእነሱን አንዳንድ ንግግሮች ይዘው መተው እናንተ ሙስታዞች እንደዚህ ብሏል በሚል ብዙ ቪዲዮዎች እየተሰሩ ነውና ከዛም ጋር አያይዘ ያው እንዴ ወዱ ኢላ ሰቢል ረብካ ነረላ በልህክማ ወልመውዕዘ ተልሐሰነ ከዛ ጋር አያይዘ ዳዒዎች ዳዕዋ ይላሉ በተለይ ለነሰሰ ሙስታዞች ምትለው ነገር አለ የሁሉም ዓላማ ሊሆን የሚገባውን ለሰዎች እውነትን ማድረስ ነው። የነቢያትን መንገድ ማስተዋወቅ ነው። ነቢያቶች እዚህ ምድር ላይ አምላክ በሰጣቸው እውቀት ልክ ለሰዎች አድርሰው ሂደዋል። በእነርሱም ላይ ያለው ግዴታ ይኸው ነው። በጥበብ በተሞላበት መልኩ ለሰዎች እውነቱን ማግለጽ ነው። እያነጻጸራችሁ የትኛው ነው እውነተኛው የአምላክ መንገድ የሚለውን፣ የትኛው ነው እውነተኛ የነብያት መንገድ የሚለውን ለሰዎች ማሳየት አሳየው እና ያንሰቶ ራሱ እዛኔ እንዲመርጥ ይሆና ወጣቸው አለ። አላማችሁ አደራ የግል እንትናቸው እንትን ለማለት እንዳይሆን፣ ሊያስቆጣቸው ይችላሉ። የሆነ ስቲፍዛዝ ሊያደርጓችሁ ይችላሉ። አንተን የሆነ የሚያስቆጣ ነገር ተናግረው ቶሎ ወደ ቁጣ ወስደው አንተ እንደዚህ እንደዚህ ላድርግ ይሆነ ማለት እንደዛ እንዳትሄዱ። ይህ የእናንተ ጉዳይ ሳይሆን የአላህ ጉዳይ ነው። ይህ የእኛ ግል ጉዳያችን ሳይሆን የነብያቶችን ደማቸው የፈሰሰበት አጥንታቸው የተሰበረበት ህይወታቸው የተገደሉበት የጠፉበት ጥርሳቸው የተሰበረበት ብዙ መስዋዕት ተከፍሎበታል ከሀገራቸው የተሳደዱበት ያን ሁሉ መስዋዕት ከፍለው ለዚህ ያድርሰው እኔ እናንተ በጸባይ ማድረስ ያቀተን ምንም እንኳን አደረጉልኝ በዛ ከተባለ ንግግር ነው ይሰድቡናል አይደል? በዚያ አጸፋዊ ምላሽ አይመልስም ሙስሊም በፍጹም አንተ ያንድ መልስ መልስ አጸፋዊ መልስ ለርሱ ከምታገኘው ደስታ አይደል?

ምክንያቱም ይሄ ዳዕዋ በጣም መሰናከል ይበዛበት ነው። ትሰደበዋለት፣ ትዘለፈ፣ ብዙ ነገር ይሏቸዋል። የዛኔ ሙስሊም ታጋሽ መሆን አለበት። አላማችሁ የአምላክን ሕግና ስርዓት ለሰዎች ማድረስ እስከሆነ ድረስ መታገስ አለባቸው። ልክ ቅድም ምሳሌ ትሰጣቸው ነበር። አንድ ዶክተር ሐኪም ጋር ታማሚ ሰው ተወሰደለት። ያ ታማሚ ይተኛል። ያ ታማሚ ሕመሙን ከመቋቋም ሲከብደው ሊሳደብ ይችላል ዶክተሩ ሊሰድበው ይችላል። ሊዘልፈው ይችላል። ሊመጣው ሁሉ ይችላል። እጄ የሆነ እቃ አንስቶ ሊወረውርበት ይችላል። ያ ዶክተር ይገጥማል? እንደ ታማሚ ነው አይገጥመውም። አይገጥመው ሰደበኝ ብሎ አይሰድበውም። መልሶ ይታገሰዋል ያለበትን ችግር ስለሚያውቅ ወደ ጤናው እስኪመለስ ድረስ። እኛም እንደዛ ነው መሆን ያለብን። ያለበት በክህደትና በቢድዓ በሽርክ ላይ ያሉ ሰዎች አላህ በመካር ላይ ያሉ ሰዎች ልክ እኛ ዘንድ እንደመጣ ታማሚ ታስበውና ሁሉን ነገር መቻል አለባቸው። ወደ ልቡ ላይ ያንን ያለበትን ክህደት እስክታስወግድለት ተውሂድን በልቡ ላይ እስክታነግስለት ድረስ የአምላኩን ማንነት እስክታሳውቀው ድረስ ታገስ። ከዚያም በኋላ ትታገስ ማለት አይደለም። ትግስትህ እስከ ሁልጊዜ መሆን አለበት። እስከ የት ድረስ ነው ሶብር የሚያስፈልገው? ጀነት እስክትገቡ ድረስ ነው። የጀነት ሰዎች ምን እንደሚባሉ ታውቃላችሁ? አላህ በሱረቱ ራዕድ ላይ መልአክቶች እንደሚመጡ ወል መላኢከቱ የድኹሉነ ዓለይሂም ሚን ኩሊ ባብ የጀነት ሰዎች ወደ ጀነት ከገቡ በኋላ መልአክቶችም ወደ እያንዳንዱ ወደ ጀነት ሰዎች በራቸው ይሄዳሉ ይገባሉ ምን ይሏቸዋል ሰላሙን ዓለይኩም ቢማ ሰበርቱም ፈኒዕመ ዑቅባ ሰብር በማድረጋቸው ምክንያት ይህን ፀጋ ስላገኛችሁ የአላህ ሰላም በእናንተ ላይ ይስፈን ይሏቸዋል

ያ እውነት ለዚያ ሰው እስኪ እንዲደርሰው በጣም ይጠሩለታል፣ ራሳቸውን መስዋዕት አድርገው ለታቻ ያለ አይደለ። ክብርህን ለአላህና ለመልእክተኛው ስት አሳልፈህ ወታለር። ዳዕዋ በምታደርግ ጊዜ አምላክን ህግና ስራ ስታስተላልፍ ልትሰደብ ትችላለህ። ከክብርህን ላይ ለመከላከል እንዳትቆም ይዛል። ዲኔ እንደዚህ ነኝ አንተ እንደዚህ ላድርግህ እንዳትለው። ያንተ ክብር ይርከስ፣ የአላህ ህግና የነብያቶች አስተምሮ ግን ይንገስ በልባቸው

እና በዚህ ላይ እንካቸዋለን። ይሄንም ነው መርሐባ እሱ እዚህ ኮሜንት ላይ ተዳጋሚ ስጻፍ የነበሩ ጥያቄዎች አሉ። እስኪ አንድ ሁለት ሶስት ጥያቄዎች ልትይከና እነሱ ላይ ሀሳብ ትሰጥባቸዋለሁ። እና ማለት ጊዜ ካለ ማለት በአጋጣሚ ስለሆነ ነው። የመጀመሪያው ጥያቄ ምንድነው አዲስ ወደ እስልምና የሚገቡ ወንድም በኩል በጣም በርካቶች ናቸው። አላህ ተባክ ሚስታቸው ይጠብቃቸዋል። ለነሱ የምትመክረው ምክር ካለ በጣም ብዙ ናቸው። ይህን ለአንተ ያለብ የምትመክራቸው ምክር ካለ ብዙዎቹ እስልምና እውነት እንደሆነ እኔ ማካቸው አሉ መጥቶ ያናገሩኛሉ እስልምና እውነት እንደሆነ አውቀው የሆነ የሚፈሩት ነገር አለ ለነሱ እንዲሁም ደግሞ ገብተውም ደግሞ እንትን ላይ ያሉ ፊትና ላይ ያሉ ሰዎች እነዚያ ሰዎች አቸዋላ የሚል ጥያቄ። ኢስላምን ተቀብለው ላሉ ሰዎች የመጀመሪያ መመክራቸው አንደኛ ይህን ኢስላምን በሕይወታቸው ሳሉ በማግኘታቸው አላህን በጣም ያመስግኑታል። ኢስላም ነገ የሆን ቂያማ ከጀሃነም እሳት የምትጭኑበት ብቸኛው መንገድ ነው። ለመጀመሪያ አላህን ያመስገን አላህን ማመስገን ሌላኛው ነገር የእስላምን ሕግና ስርዓትን የመማር ላይ እንዲበረቱ ነው። ያንን ይማሩ። ሰሃቦች ከሰለሙ በኋላ ወዲያው ከነቢዩ ሰለላሁ ዓለይሂ ወሰለም እውቀትን ይቀስሙ ነበር። ከዚያም ለትውልድ አስተማሪዎች ሆነዋል። በእነሱ እንዲሄዱ ነው የሚመክረው ለመግባት አስበው ልክ እንዲሁ ደግሞ ነገር ግን ቤተሰብ ምን ይለኛል? ጓደኛ ምን ይለኛል? ማህበረሰብ ያለውበት ምን ይለኛል? ብለው የሚፈሩ ሰዎች፣ ይሄን እየጎተጎታችን ያለው ሰይጣን ነው። ብትሰልም እንዲት እሆናለህ እያለ እያስፈራራችን ያለው ሰይጣን ነው። የሰይጣን ጉትጎታ ደግሞ ሰው እጅ አይሰጥም። እናንተ በፊት የሰለሙ ልጆች ምን ደርሶባቸዋል እንግዲህ ተመልከቱ። ምንም አልደረሰባቸውም። በዛ ከተባለ የተወሰነ ቀን ያ ቤተሰብ ሊከብድ ቢከብደው ይችላል። ምንም በቃ ጽናታቸውን ካዩ በተስፋ ይቆርጣሉ፣ ይተዉታል። አደጋ የሚያደርሱባችሁ ከሆነ እነዚህ ቤተሰቦች በእናንተ ላይ የዛን የጥንቃቄያቸውን ትወስዳላችሁ። ያን ያክል ከባድ ካልሆነና ግን አምነው ከተቀበሉበት በቃ በእምነታቸው ላይ ትጸናላችሁ። ምንም ቢሆን ግን አደራ እዚህ ዓለም የመጣንበትን ዓላማ እንወቅ። እዚህ ዓለም የመጣ የሰው ልጅ የፈጠረውን ፈጣሪ በብቸኝነት ተገዝቶ እንዲሄድ ቤተሰብን አይደል? ቤተሰብ እነሱ ላይም ግዴታ አለባቸው። አንድ አምላክ ተገዝተው እንዲሄዱ ያንን አንዱን አምላክ አላህ ሱብሃነሁ ወተዓላ ብቻ። ስለዚህ ቤተሰብን ፈርታችሁ አምላክን ክዳችሁ እንዳትኖሩ። ደራ ደራ

በመልካም ተኗኗራቸው ክርስቲያን ቤተሰቦች ነገር ግን እምነትን በተመለከተ አደራ ወደ እኔን የተመለሰን ሰው መንገድ ተከተሏል። ለምን ብቻህን አትኖርም? ትኖርም ይያለምና በእምነትህ መጽናትና እምነትህን አጥብቀህ መያዝ አለብህ። ይሄ ነው መሆን ያለበት። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ወጣት እስልምናን ይቀበላል። አንድ ወጣት እስልምናን ተቀበለ። በመቀበሉ ምክንያት እናት ልትሰማና በመካ ምድር ላይ በዚያ በፀሐይ በዚያ በሚያቃጥል ፀሐይ ራሷን አሰጣች ውጭ ላይ ሄዳ ተኛች በቃ ውጭ ላይ ሄዳ ተኛች በጣም ህዝብ ለመናት በቃ ቤተሰብ ጎረቤት እንዳለ ህዝብ ተሰባስቦ ለመኗት አልገባም አለች ለምን ልጄ እስልምና ተቀብሏል ስለዚህ እስልምና እስካልተመለሰ ድረስ ወደ ወዳለንበት እምነታችን በአዳም ልኮ ላይ ናቸው። በቃ እዚህ ራሴ የተሰቃየች ነፍሴ ተሰቃይታ በፀሐይ የተቃጠልኩኝ ምግብም አልበላም፣ ውሃም አልጠጣም እስከ ሞት ድረስ እቆያለሁ። በዚህ ወላ ያለች ልጇ ሰማ፣ ተጠራ ሲመጣ እንዳለ ሕዝብ ተሰባስበዋል በሩ ላይ ምን ሆናቸው ነው ሲላቸው፣ በጣም ይወዳታል፣ እንደሚወዳትም ታውቃለች። እናትህ ማመንህን መስለምህን ሰምታ ራሷን በዚህ በፀሐይ ላይ ያስትታለች። ጀይ ወደ እምነቱ ካልተመለሰው ተመለሰው ወደ እምነታችን ካልተመለሰ ስለምናን ክሎ ካልወጣ ወደ ቤት አልገባም፣ እስኪሞት ድረስ ዝም ቆያለሁ፣ ምንም አልበላም፣ ውሃም አልጠጣም ብላለች አሉት። እማዬ አላት፣ ቀረበና በጣም ነው የምወዱስ አላት፣ በጣም ነው የምወዱስ፣ ነገር ግን አላት፣ አይደለም አንድ ነፍሰሽ እንደዚህ ተሰቃየት አስክትሞች እያየሁኝ መቶ ነፍስ ተሰጥቶሽ እያንዳንዷ ነፍስሽ አይነ ያየ እየተሰቃየሽ እየሞት እየሞት እየተነሳሽ እየሞት መቶ ጊዜ ባይ በፍጹም እኔ ከእስላም ዓለም መለስም። ተስፋ ተስፋ ቁረጭ አላት። በጣም ነው የሚወዳት፣ ነገር ግን ከአምላክ በላይ አትነች። የፈለገ የዚህ ዓለም ሰው ጠፊ ነው ያጀማ ይሄ ናስ። ሁሉም ወደ አፈር ይገባ ሁሉም ከምድር በታችን የሚሆንበት ጊዜ አለ። ያሰቃዩአችሁ ውስጥ የተወሰነ ጊዜ ነው። እነዛ ለፈርዖን ሊደግሙ የሄዱት ደጋሚዎች የሙሳንና የሃሩንን ተአምር ባዩ ጊዜ ተደነቁ። ከአምላክም ዘንድ የመጣ መልእክተኛ መሆኑን ሙሳን አረጋገጡ። በቃ ተማመን። የፈርዖን ግፍና በደል አልከለከላቸውም። ቃሉ አመና ቢረቢ ልዓለሚን አሉ። እንሆ በአለማቱ ጌታ አምለናል አሉ። ረቢ ሙሳ ወሃሩን፣ በሙሳና በሃሩን አምላክ አሉ። ፈርዖን እዛ ተባቸው። ቃለ አመንቱም ለሁ ቀብላ አንአዘነ ለኩም፣ እኔ ሳልፍቅድላችሁ አመናችሁበት ሙሳ

በዚህ በምድር ላይ ብቻ ነው። አለቀ፣ እዚህ አልፋል፣ በቃ በሞት የሚትገላገለው ነገር የዚህ ዐለም ቅጣት፣ የፈለገ ቤተሰብ ቢያደርስበት፣ የቀጣዩን ዐለምስ አላህን ክደህ ከሆነ በፍጹም ሞት የለበትም لا يموت فيها ولا يحيى ቤትን ሳይቀን ከአምላክ ፊት መቆም አለ መጠየቅ አለ እዛኔ ላለው ሰው ይዘጋጃል እንጂ ከወዲሁ ለአምላኬ ምን አዘጋጅቻለሁ ምን መልሳለሁ እርሱን ከጄ ኑሬ የሚለው ሊያስጨንቀው ይገባል እንጂ ቤተሰብ ምን ይለኛል ጓደኛ ምን ይለኛል ብሎ ለፍጹም አምላክን አይካድ ሰማይ ምድር የሚፈጠራ አምላክ እስኪ ከት ብላችሁ ተመልከቱ ይህን ሰማይ ፈጥሮ ምድርን ፈጥሮ ሁሉን ጸጋ ሟልቶ እዚህ አለም አምጥቶ አንድ ያጓደለብህ ነገር የለም እ በንጹህ አየር ታገኛለህ። ይሄን አየር አየር ቢይዘውስ ሰው ልጅ ባንዴ እኮ ይሞታል። ታውቃለህ። ይሄን ሁሉ ጸጋ ማልቶ ፍጥሮ ምን ብሎ ይሄን አምላክ መካድ? በሱ ጸጋ እየኖርን በሱ ኒዕማ እየኖርን ይሄ ከባድ ወጣችኋል። እናንተ አጠቃላይ ቤተሰብም ሆነ ምንም አይነት ነገር ሳትፈሩ ለቤታችሁ ለአምላክ ለአላህ ሱብሃነሁ ወተዓላ ታማኝ ይሆናችሁ ይችላል፣ መሰናበት አለባችሁ። አንዱን አምላክ ተገዝታችሁ መሰናበት ይችላል፣ መልቀቅ አለባችሁ። ይሄ ነው።

በጣም ጥሩ ነገር እንግዲህ፣ በየመንገዱ ላይ ፕሮቴስታንት ሰባኪዎች ሊያገኛችሁ ይችላሉ ነው። የዛኔ እነዚህ ሰዎች በሚያገኙ ጊዜ ሶስት ጥያቄዎችን ስጠን ሶስት ሀሳቦችን ስጠን፣ እነርሱን አፋቸውን የምናስዝበት እናስይዝበት ለሚሰብኩን ሰበካዎች የሚል ነው። አይሰማም እንደ ልጆች ስለም ባዳምጡ ይሄን ለማወቅ መጀመሪያ ምንድን ነው የሚያነሱት ሀሳብ፣ የሚጠይቁን ጥያቄ ምን ሊሆን ይችላል ብለው ቀድማችን ማወቅ አለባቸው። ማንኛውም ፕሮቴስታንት መጥቶ ኢየሱስ ክርስቶስ ጌታ መሆኑን እንዲሁም ደግሞ አዳኝ መሆኑን ተቀበል ይልሃል አይደል? አንደኛ ጌታ መሆኑን አንተን ሊያድን እንደመጣ አዳኝ መሆኑን ተቀበል፣ ስለዚህ አምልከው ይላል። እነዚህ ሶስቱ ልጅ ነገራት። እሺ ጌታ ወደሚለው ለቀጥታ፣ ጌታ መሆኑን ኢየሱስ ክርስቶስ ጌታ ነው ሲሉ ጊዜ የመጀመሪያው ጌትነት ለስንት ይከፈላል ብለው፣ አንድ መለኮታዊ ጌትነት አለ ለማለት የሰማይ የምድር ጌታ ተብሎ የተጠራው ማለት ነው። ሁለተኛ ደግሞ የስልጣን የሹመት ጌትነት አለ። የኢየሱስ ክርስቶስ ጌትነት ከየትኛው ነው ብለህ ጠይቀው፣ ተጣላለና የክርስቶስ ጌትነት በመዳረግ የተገኘ የስልጣን የሹመት ጌትነት ነው ይላል መጽሐፍ የሐዋርያት ስራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ኢየሱስን እግዚአብሔር ጌታ አደረገው ይላል። አደረገው። አያችሁ በመደረግ የተገኘ ጌትነት ደግሞ መለኮታዊ ጌትነት ሊሆን አይችልም። አደረገው ተብሎ መገለጹ ራሱ ፍጡር መሆኑን የሚገልጽ ነው። ጌታ አደረገው ተብሎ መገለጹ ፍጡር መሆኑን የሚገልጽ ትልቅ ማስረጃ ነው። ምክንያቱም አምላክ ጌታ አይደረግምና በራሱ በመለኮታዊ ባሕሪው ጌታ ነው እርሱ አይደለ። ስለዚህ የእርሱ ጌትነት በመደረግ የተገኘ ጌትነት እስከሆነ ድረስ የሹመት ጌትነት ነው ማለት ነው። መለኮታዊ ጌትነት አይደለም። ታዲያ ሌላ ማን የተደረገ ከተባለ ወደዚህ ስትሄዱለት ሌላ አካሎችን እግዚአብሔር ራሱ ጌታ አድርጓል። ለምሳሌ ዮሴፍ ኦሪዘ ፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ያሰላ እርሱን ማምልካ። ስለዚህ ጌታ የሚለው በዚህ ታጠናቅቃላችሁ። ሁለተኛ ምንድነው? አዳኝ ነው እኮ ይላል። አዳኝ ነው አንተ ይሄንንም ኢየሱስ ክርስቶስ መድኃኒት ተደርጎ ተልኮ ነው። ይሄን ኢየሱስንም እግዚአብሔር ለእስራኤል ሰዎች መድኃኒት አደረገው ይላል። አሁንም ይሄንንም መድኃኒትነትን በመደረግ ነው። አምላክ ደግሞ ያድን ዘንድ መድኃኒት አይደረግም፣ እሱ ያደርጋል እንጂ። ስለዚህ የክርስቶስ አምላክ ያ አንዱ አምላክ ነው ማለት ነው። አምላክ ትክክለኛ አምላክ ነው። ምክንያቱም ክርስቶስ በራሱ ማዳን አልቻለም። በቃ መድኃኒ ተደረገ ሰልኮ ነው ታዲያ በምንድን ነው የሚዳ ነው ከተባለ እንዴት ነው ምን ነው የሚያድነው ታዲያ ክርስቶስ ያድናል የሚለውን በአምላኩ ስልጣን እንደሆነ ከተረዳን በምንድነው ሰዎች የሚድኑት ይዘቻል የዘላለማዊ ህይወትን ባንግ ማገኘት ማለት ነው መዳን ማለት ነው እንዴት ነው የዘላለማዊ ህይወት የሚዳ ነው የሚገኘው ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ምን አለ? ወደ ሰማይ ቀጥ ብሎ አምላክ ሆይ አንድ እና ብቸኛ እውነተኛ ይሆን ከአምላክ አንተን ማወቅ እንዲሁም የላከውን ኢየሱስ ክርስቶስን ማወቅ ይችነች የዘላለማዊ ህይወት አለ አ ከሚያድነው ትምህርት ነው ማለት ነው። ያም ትምህርት ምንድነው? ሸሃደቴ ነው። ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድ እና ብቸኛ እውነተኛ ይሆን ከአምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችነች የዘላለማዊ ህይወት አንድ አምላክ አለ ኢየሱስ ክርስቶስ ደግሞ የእርሱ መልእክተኛ ነው ብሎ በማወቅ ይሄ ነው የዘላለማዊ ህይወት ማለት ነው። እርስዎ የዘላለም ህይወትን ይሰጣል ይሏችኋል አይደለ? ምንድን ነው ያ የዘላለም ህይወት? ትምህርት ነው አለቀ። ማወቅ ብሎ ገለጸው በቃ። ነብይ ሰለላሁ ዐለይሂ ወሰለም ካለ ጋር ይሄን ይናገራሉ። ይሏታቸዋል? ማን ዓሊመ አላ ኢላሀ ኢላላሁ ወአንኒ ረሱልላህ ደኸለል ጀነህ አሉ። ከአንዱ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ያወቀ። እኔም የእርሱ መልእክተኛ የላከኝ መለክተኛ መሆኔን ያወቀ። ገነትን ገባ የዘላለም ህይወትን አገኛሉ። አያችኋል አይደለ? ስለዚህ ይሄን በዚህ ታስረዳችሁ አላችሁ። ሶስተኛው አንዲትም ቦታ ኢየሱስ ክርስቶስ ላይ አምልኩኝ ያለበት አለመኖሩ ነው። ቀጥ ላይ እንቃል ጠይቁ። እሺ እንዳመልከው ነው የምትፈልገው? ወይ ባጭ ባጭ ነው ለክስ ያብከ ጊዜ ማለት ነው በቃ አምልከኝ ያለብኝ ባለበት ቦታ ሳይን ችግር የለውም አንዲትም ቦታ ላይ የለም። አየህ፣ አንዲትም ቦታ ላይ ኢየሱስ ክርስቶስ አምልኩኝ ብሎ የተናገረበት ቦታ የለም። እንዳውም ለአምላኩ አምልኮን ይፈጽም ነበር እነዚህ ናቸው። በጣም በርካታ ነጥብ አለ፣ ኢየሱስ ክርስቶስ አምላክ ሊሆን የማይችልበት ነገራቶች። እነዚህ በቂ ናቸው ላይ ከአላህ ውዴታ በኋላ አስተካካት የምትፈልጉት ወይም አላማ ወላሂ ነ አላማ አጠቃላይ የምድር ሰው፣ በተለይ ደግሞ የኢትዮጵያ ሰው አንድና ብቸኛ ለሆነው ፈጣሪ ለአላህ ተገዥ ሆኖ ማየት ብቻ ነብያቶች የለፉበት የደከሙበትን መንገድ ማስቀጠልና የነቢያቶችን ፍላጎት ማሟላት ነው፣ በምድር ላይ ማሳካት። የእርሳቸው ፍላጎት ምን ነበር ከተባለ ያን አንዱ አምላክ እንዲመለክ ብቻ ነበር። ደማቸው ፈሷል፣ ያ ደም ትልቅ ዋጋ አለው። አጥንታቸው ተከስክሷል፣ ከሀገራቸው ተሳደዋል፣ ቤተሰቦቻቸው አሳደዋቸዋል፣ ህዝብን ብዙ መስዋዕት ከፍለዋል። ለዚህ ላይ ስላ ወታቻ ያ አንዱ አምላክ በብቸኝነት ይመለክ ዘንድ የኔ ትልቁ ደስታ ያ ነው። አንድ ሰው ወደ አምላኩ ሲመለስ ጊዜ ያለኝ ደስታ ምን ብዬ ገልጸው አላልኩም። ነገ አላህ ስብሃነ ወተዓላ ከነቢያቶች ያድርገን። በቃ የኔ ዓላማ ይሄ አጠቃላይ ትውልድ ሁሉ ለአንድ አምላክ የሚገዛ ሆኖ ማየት፣ የነቢያቶች ፍላጎት ተሳክቶ በምድር ላይ ማየት ያ ያ ነው። አይቀርም ኢንሻአላህ ሙሉ የኢትዮጵያ በአላህ ፈቃድ ለአንድ አምላክ የምትገዛ ሙስሊም ትሆናለች።

እኛ በትክክለኛው መንገድ በእክላስ ነብያት መንገድ እንዲታወቅ ዘንድ ብለን እንስበክ። በአላህ ፍቃድ ትውልድ ሁሉ ወደ አንዱ አምላክ ይመለሳል። የኢትዮጵያ ክርስቲያን እምነትን የሚፈልግ ነው፣ እውነተኛውን መንገድ የሚፈልግ ነው። በእምነት የማይደራደር ብቻ እውነተኛውን መንገድ ስላላገኙ ነው። አይታቸዋል። የሌላው ዓለም ጋር አብራችሁ ኑሯችሁ ከሆነ ለእምነት ጣጣ የለውም። ይሄ ክርስቲያን ሆኖ ምንም ሆኖ ማለት ነው። የኢትዮጵያ ክርስቲያን ግን ይለያል። እኔ እውነት ለመናገር ማለት ነው እውነተኛውን መንገድ አላገኙም እንጂ እነዚህ ሰዎች ማለት ነው ለእምነታቸው ያላቸው ቦታ በጣም ይለያል። እና እነዚህን ሰዎች እኛ ያለብን ግዴታ እውነቱን መንገድ በትዕግስቱ መግለጽ ነው፣ በሶብር መግለጽ ነው። ሊሰድባቸው ይችላሉ፣ ሊከብዳቸው ይችላል። ቶሎ ለመቀበል ለምን ዛሬ አልተቀበለ ብለ ይህን ሰውዬ እንትን ማድረግ እንትን ጫና ማድረግ የለብን። አስተምረው ዛሬ እውነቱ ግለጽ። አይ አልገባኝም ብሎ ሊሄድ ይችላል። ገብቶታል፣ እውነቴን ነው ምነግራለ። ያን እጅ ላለመስጠት በውስጡ ላይ የሆነ ስሜት አለ የዛሬ የኖርኩበትን እንትን ለማለት እታችኋለሁ አይደል? ነገር ግን አንተ ታግስ፣ አስተምር። እነዚህ ሰዎች ለእውነት ይገራሉ፣ ወደ እውነት ይመለሳሉ። እታችኋለሁ አይደል? ሲያምኑ ጊዜ ደግሞ አይታችኋል። የሰለሙ ልጆች ትንካሪያቸው በጣም የሚገርም ነው። እታችኋለሁ አይደል? ስለዚህ እነዚህን ልጆች በመሳደብ በመዝለፍ፣ በማስበርግ ምናምን ሳይሆን እነርሱ ሊሰድቡ ይችላሉ። ታግሳችሁ ያን እውነቱን መግለጽ ለእውነት የተመለሱት ከማንም በላይ ይሰራሉ። ጠንካሮች ናችሁ።

ይቺ ያለፈች ትውልድ ነች። የሰራችው ለእርሱ አለላት፣ እናንተም የምትሰሩት አለላችሁ ይላል። ነብያቶች ሰርተው በየዘመናቸው አልፈዋል። ዛሬ ደግሞ እኛ በተራችን የሚርሱን ስራ ሰርተን ማለፍ ይሄ ነው ትልቁ ስኬት ለሰው ልጆች በምድር ላይ አላህ ያንን ይወፍቀን፣ ክላሱን ይወፍቀን አ ቀበለ ላተፈበል ና እነ ንተ ሰሚ ሊፍ